አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። ዛሬ እንግዲህ የተለያዩ ትምህርት የሚሰጧቸውን ቪዲዮ ይዤላችሁ መጥቻለሁኝ ማለት ነው። ራሳችሁን እንድትጠይቁ ያደርጋችኋል ብዬ አስባለሁኝ። ወደ ቪዲዮ ከመሄዳችን በፊት ግን ላይክ አድርጉ ውዶች፣ የሸር አድርጎ ለጓደኞቻችሁ፣ እንዲሁም አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ እያደረጋችሁ አይደለም። እስኪ በቅንነት ላይክ አድርጉ ሁላችሁም፣ አይከፈልበትም። እንሻላ እንግዲህ ወደ ቪዲዮ እንሄዳለን። ቪዲዮን ተከታተሉ። በህይወት ጉዞ ላይ መቸም ቢሆን በላብ ለማደር ጥረት አድርግ። የሰው ሸክም የሰጠህ ይንቅሃል አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታሽ ትሆናለ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የንጹህ ሪዝቅ መገለጫ ናቸው። አደራህን በሕይወት ጉዞህ ላይ የማንም ሸክም እንዳትሆን ተነሳሽ ሆን፣ ሥራ፣ ተንቀሳቀስ። የሚላክል ብር ካለ እሱን ወደ ሥራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። እሺ ውዶች፣ ተመልሼ መጥቻለሁኝ። እንግዲህ እህታችንን አይታችኋታል፣ አጃይባ ትባላለች። በዚሁ አጋጣሚ ቻናሏን ገብታችሁ ሰብስክራይብ አድርጋችሁ ብታዩት በጣም ራሳችሁን ትጠይቁበታላችሁ፣ አላህን የበለጠ የበለጠ ታመሰግኑበታላችሁ በሰጣችሁ ኒዕማ። በቃ አላህን አመስግናችሁ ትኖራላችሁ። የበላያችሁን ሳይሆን ከእናንተ በታች ያለውን እያያችሁ እያመሰገናችሁ ትኖራላችሁ። ትምህርት ተወስዳላችሁ በሷ ቪዲዮዎች ማለት ነው። የሚገርማችሁን እኔ እሷን ቪዲዮ በጣም ነው የምከታተለው እና እንደዚህ ስከታተል በቃ በምትሰራቸው ነገሮች ውስጤ ይጨነቃል። እንደውም የሚሆነ በቃ የሚያቀታት እየተቸገረች እንደምታደርገው ነው ያን ነገር ውስጤ በቃ እየተጨነቅኩ ማየው ራሱ ማለት ነው ግን ያው እጇን እግሯን እንደእጇ አድርጋ ነው የምትጠቀምበት። እኛ በእጃችን እንደምንሰራው እሷም እግሯን እንደእጅ ነው የምትጠቀምበት። እና እንደነገረችን ከሆነ ደግሞ በቪዲዮዋ ላይ ብዙም እንደዚህ የሚያስቸግራት ነገር የለም። በቃ እንደ እጅ እንደፈለገች ነው የምትጠቀምበት። ግን ለሚያያት ሰው ያው ይጨነቃል እና አልሐምድሊላህ ከሌለን ነገር ይልቅ የተሰጠን ነገር በጣም ብዙ ነው። እና ያላህ ኒዕማ የሰጠን በጣም ብዙ ነው። ተቆጥሮ አይዘለቅም፣ ሲጀመር ቆጥረን አንዘልቀውም። ግን የምንዘረዝረው እኛ በቃ የሌለንን ነገር ያጣነውን ነገር ነው እና የተሰጠንን ብናመሰግን በጣም ጥሩ ነው። እኔ አንዳንድ ነገር የለኝም ብዬ በቃ ይሄን ለምን ለኔ ያልሆነ ብዬ ማማረር ከጀመርኩኝ ገብቼ የእሷን ቪዲዮ ነው የማየው። እና በዚሁ አጋጣሚ በቃ ውስጣችሁ ይሄ ለምን የለኝም ይሄ ለምን ሆነ እያላችሁ ስታማርሩ፣ ገብታችሁ የእሷን ቪዲዮ ብታዩ ወላሂ አልሐምድሊላህ ብላችሁ አላህን የበለጠ የበለጠ ታመሰግናላችሁ። እስኪ ደግሞ ሌላ ቪዲዮ ልጨምራችሁ። አንድ ሰው ጠየቀኝ። እኔ ነገር ግራ ገብቶት ኖሮይን ሲያየው ችግሬ ገዝፎበት አጁ እንዲህ በመሆንሽ ምንድን ነው የሚሰማሽ? ያው በዚህ ኑሮ ጉዳተኛ ሆነሽ ግን ይቅርታ ይህነ ስለጠየኩሽ ማለት አልገባኝም። እጆችሽ ሳይኖሩ ኑሮን እየገፋሽ አላስቸግረሽም፣ እንደው ሴት በሆነሽ አለና ጠየቀኝ። ስብሐነላህ፣ ያ ረብለከል ሐምድ። ወላሂ እኔ የብስኩቱን ፈታ መብላት አይደለም በጣም የደነቀኝ ማለት ነው። የትኤሙ ነው፣ ንግግሯንም በዛው ስሙት። በግሬ አስቻለኝ፣ ባዶ ነኝ እንዳልል ልቤን በተስፋ ሞላኝ። ታዲያ እንዴት ይከብደኛል? ሁለት እጃጥቼ ሁሉንም ካገኘው፣ እንዴትስ ነው እኔ ጌታዬን ማማረው? አልሐምዱሊላ አልሐምዱሊላ ብዬ እስቲ ላመስግነው። ሱብሃንአላህ ወላሂ በጣም ነው ንግግሯ ራሱ በቃ ውስጥ ሰብሮ የሚገባው ማለት ነው። እሷ እንደዚ ሁለት እጃታ በቃ አላህ ኢማኗን ሞልቶላታል። በዚህ በቃ አልሐምዱሊላህ እኛ ስንቶቻችንን ሁለት እጅ ሁለት እግር በቃ ሁሉ ሙሉ አካላችንን ተሟልቶ ተሰጥቶን ግን አላህን የምናመሰግነው መሰግነው ስንቶቻችንን በስንቱ ነው አላህን የምናማርረው። ወላሂ እስኪ ራሳችንን ጠይቅ ሁላችንም። ሌላው ነገር ደግሞ በቃ አይቻልም አታደርግም የተባለውን ነገር ሁሉ ማለት ነው በቃ ታደርጋለች። የሚገርማችሁ ኮሜንት ላይ ብዙ ጥያቄ ነው የሚመጣባት ስልክ እንዴት ነው የምትነካኪው በቃ ምግብ ስትበይ እንዴት ነው እኔ የሚገርመኝ ከሁሉ ሁሉ ማለት ነው ኒቃቢስት ሆናለች አላህ ወፍቋታል አልሐምዲላ እና የሆነ ጓደኞቿ ጋር ሆና ምናምን እንደዚህ ቡና ስትጠጣ ካፌ ውስጥ ገብተው ምናምን እንደዚህ ሻይ ስትጠጣ ምናምን እኛ ኒቃብ ለብሰን እንደዚህ ኒቃቡን ባንድ እጃችን ወደ ላይ ከፍ አድርገን ነው ባንድ እጃችን የምንመገበው፣ አይደለ በቃ እሷ እንዴት ልታደርግ ነው እያልኩ ውስጤ በጣም ይፈራል ይጨነቃል። ግን ሱብሐናላህ እና አታደርገውም የተባለችውን ነገር ሁሉ በአላህ ችሎታ ችሎታውን ሰጥቷት እንግዲህ እሱ እጇን ቢነሳትም አላህ ደግሞ አቅም ሰጣት። በእጇ ምትክ እግሯ እንድትጠቀም አደረጋት እና እዚህ ጋ አሁን ምሳሌ ካፌ ውስጥ ገብታ ነው እንደዚህ ካፕችኖን ስትጠጣ የነበረች ማለት ነው። እና ስብሃነላ የሚያስደንቅ ነገር ነው። እንደዚህ በኒቃቧ ውስጥ አስገብታ ስትጠጣ ሁላ ምናምን በቃ የኔ ነፍስ እንዴት እንደምትጨነቅ አጠይቆኝ። በነገራችን ላይ ገብታችሁ ቪዲዮም ሁሉንም ብታዩት ራሳችሁን በጣም ተጠይቁበት፣ አላችሁ። ወላሂ ነው የምላችሁ፣ እኛ በትንሿን በትልቋም አላህን እናማረራለን። እኔም እንደነገርኳችሁ በቃ ብዙ ጊዜ እንደዚህ የማማረርበት አይነት ሁኔታ ሲገጥመኝ ሄጄ ነው የእሷን ቪዲዮ ማየው ማለት ነው። ብዙ ጊዜ በቃ የምትሰራውን ነገር ሁሉ ሰርታ ምንም እንደማያቅታት ያ ነገር ተናግራ አልሐምዱሊላ ብላ አላህን ሞልታ ስታመሰግነው ውስጣችሁ የእናንተ ይነካልና እሷ እንደዚህ አላህን በደንብ እያመሰገነችው፣ እኛ በእሷ ምትክ በእሷ ግር የት ነን ብላችሁ ራሳችሁን ትጠይቁታላችሁ እና ጥሩ ነው፣ በጣም አሪፍ ነው እንደዚህ አይነት ነገሮች ማየት። ሌሎችም ከኢትዮጵያ ወጣ ብትሉ ብዙ ብዙ አሉ እንደዚህ በቃ አካል ሙሉ አካል አላህ ሳይሰጣቸው ቀርቶ አጉድሎባቸው፣ ነገር ግን አላህን በጣም የሚያመሰግኑ ከኛ በላይ ማለት ነው ሙሉ አካል ተሰጡን ከምናመሰግነው በላይ አላህ አካላቸውን አግዱሎባቸው አላህን በጣም የሚያመሰግኑ ብዙ አሉ ሚዲያ ውስጥ ብትገቡ በቃ እንደዚህ የሌላ ሀገራት ወደ ህንድ ሀገር እንደዚህ አረቢያ ምድር ላይ ራሱ ብዙ አሉ እንደዚህ አይነት በእንደዚህ አይነት ቪዲዮ የሚሰሩ ሰዎችን ማለት ነው ብታዩቸው በጣም በቃ እነሱ ተቸግረው የሚኖሩ ይመስሏቸዋል፣ እናንተ ስታዩአቸው፣ ግን በቃ አልሐምዱሊላ ብለው ምንም ነገር ሳይመስላቸው እየኖሩ ይገኛሉ። እና ከዛ አንጻር ደግሞ እኛ ምን ላይ ነው ያለነው ብለን ራሳችን እንድንጠይቅ ያደርጉናል ማለት ነው። እና ይህንን ላችኋለሁ፣ ውዶችዬ ለዛሬ ያስክላችሁ ቪዲዮ ይህንን ይመስል ነበር። እንደምትወዱት ተስፋ አደርጋለሁኝ። በሌላ እናንተን ያስተምራል ብዬ ያስ ያልኩትን ቪዲዮ ይዤላችሁ እስከመጣ ሰላማችሁ ብዝት ይበልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።